ሶስተኛ ቅጣት ጥሬ በኢትዮጵያ አንድ ሺህ ብር ትልኪልኛለሽ በኢየሱስ ለምትወደው ሴት እንደዚህ ነው እንደምትቀጠው ዩኤስ ውስጥ እየኖርሽ አስር ዶላር እኮ ነው አንድ ሺህ ብር የኔ እናት አስር ዶላር አስር ዶላር አስር ዶላር ትልኪ ያለሽ እኔ ሳልቀጣ ልቅላለ እንደዛማ እርዳታ ነው ስላሁ ግን ብትልክልኝ ደስ ይለኛል እናንጫት ላኪ እኔ ካሸነፍኩህ ምን ታደርግልኛለህ? ደስ ያለሽን እቀጣለሁ። ብቻ አሁን አሁን አንተ ያልከውን ያልከውን ትቀጣለህ፣ መርጠ ማለት ነው። አሁን እራሱ ኢትዮጵያ ውስጥ ቡሽት ይበስተዋል፣ ነገ ይቀፍሉኛል። እምሬን ነው የምልሽ። የብረት ፓንት አድርጊ። እንዲሄድ ፈልገሽ ነው። አሁን እንዴት ነው ካትወክ ማድረገው? እዚህ ላይ ችግር የለውም። እሺ ካትወክ ትተውና ወይ ፑሽ አፕ ትሰራለህ